ናርዶስ ልጅቷን ከመውደዷ እና ለልጅቷ ያላት ፍቅር ከተነሳ ስለሷ ብቻ ነው 24 ሰዓት የምታስበው። ምንም ነገር በጭንቅላቷ ሊመጣላት አልቻለም። ሌትም ቀንም ስለዛች የህፃን ልጅ ነው የምታስበው። ካየቻት ጀምሮ እናም በዛ አካባቢ ስታልፍ ልጅቷን መንገድ ላይ ታገኛታለች። ከዛ ስታገኛት ሚታይ ምግብ በልትሻል ብላ ስትጠይቃት አይ አልበላሁም ብላ ስላለቻት በዛው በአካባቢያቸው ካለ ምግብ ቤት ይዛ ትሄዳለች። እዛ ምግብ እየጋበዘቻት እያለ እናትዬው ከዋለችበት ወላ ወይም ከስራ ስትመለስ እቤት ታጣታለች ህፃኗን ከዛ ከቤት ስታጣት ለ ሄለን ደውላ ሄሎ ሄለን ያቺ የማትረባ ጓደኛሽ ልጅን ይዛ ጠፍታለች እናም የምታደርጊውን አድርጊ እኔ ለፖሊስ አመለክታለሁ ብላ ለ ሄለን ትነግራታለች ማለት ነው ምን እኔ አላምንም ይህን ነገር ዱስ አደረገችው እኔ አላምንም ምን ነው ባላሳይኋት ኖሮ በምን ቀና ያሳይኋት ብላ በጣም ተናዳ ሄለን ለበረከት ትደውልለታለች ለበረከት ስትነግረው ደግሞ በረከት እሳት ለብሶ እሳት ጎርሶ ለናርዶስ ይደውልላታል። ናርዶስ የት ነው ያለሽው? እባክሽን ንገሪኝ ካለሽበት ቦታ ልምጣ። ለምንድን ነው የሰው ልጅ ይዘሽ የጠፋሽው? ምን እያደረግሽ ነው ያለሽው? ግን ከራስሽ ጋር ነው ያለሽው? ምን እያሰብሽ ነው ብሎ ሲጮህባት፣ እንዴ በረከት፣ ምን ሆና ነው ለምንድን ነው የምትጮህብኝ? እኔ እኮ ምንም አላደረግኩኝም። ያደረግኩት ነገር ምንድን ነው ብላ ለበረከት ስትመልስለት በረከት ደግሞ የሰው ልጅ ዘሽ ጠፍተሻል፣ እናትየ እኮ እያበደች ነው፣ ለፖሊስ ልታሞለክት ነው። እባክሽን ካለሽበት ቦታ ንገሪኝ ልምጣ ብሎ ሲላት፣ አይ በፍጹም አንተ እንድትመጣ አልፈልግም። ለምን ትመጣለህ? ለምንድ ነው አንተስ እንደዚህ የምትናገረው? እኔ ያደረኩን ነገር የለም፣ ምንም አላጠፋውኝም። የትም ይዣታ እኔ በእነሱ አካባቢ ሳልፍ ምንገድ ላይ አገኘኋት እና ምግብ በልተሻል ብዬ ስጠይቃት አልበላውም ስላለችኝ በእነሱ አካባቢ ካለ ምግብ ቤት ይዤ ሂጄ ምግብ እያበላኋት ነው እንጂ ምንም ነገር ያደረኩት ነገር የለም። እና አንተም እዚህ እንድትመጣ አይጠበቅብህም። እኔ አሁን እናቷ ገዥ ተሄዳሉ ለምንድን ነው አንተ የምትደውልልኝ? ሲጀምር ለምን ትጮህብኛለች? ብላ እሱን እንደዛዝ ከእሱ ጋር እንደዛ ውርታ ተዘጋዋለች። ሰላም ጤና ይስጥልኝ። ውድ የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዛልኝ። እንኳን ደህና መጣችሁ። ወደ ቻናሌ ስለመጣችሁ ከልቦ አመሰግናለሁ። ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብም እያደረጋችሁ አመሰግናለሁ። እና እና አርብስ ከበረከት ጋር እንደዛ ተነጋግራ ልጅቷን ይዛ ወደ እናትየው ቤት ትሄዳለች። እናም እናትየው በጣም ተናዳ ስለነበረ ልጅቷን ወደ ራሷ ጉትት ታደረገች። እና አንቺ ያምሻል እንደ ልጅን ይዘሽ የት ይዘሻት ሄደሽ ነው? ልታጠፊብኝ ነው ይዘሻል ልጠፊ ነው ብላ ያሰጮኸባት። ቆይ አንቺ ያምሻል እንደ እኔንስ ተይውሽ ለልጅሽ አታስቢም? እንደ ትንሽ አይሰቀጥጥሽም? እንደዚህ ስትጮህባት ስትላት ምንም አያገባሽም ስለ ልጅ አንቺን አይመለከተሽም፣ ብላ ናርዶስን ስትጮህባት፣ ናርዶስ ደግሞ እንደ እኔም እኮ ልጅ ናት። ከአሁን በኋላ እኮ እኔ አሳዳጊዋ ነው መሆኑ ስትላት፣ እኮ የዛ ጊዜ ያደርስሻላ የዛ ጊዜ አንቺን ያደርስሻል። አሁን ግን አይመለከተሽም፣ አሁን ልጅ ናት ብላ፣ በቃ አሁን ውጭልኝ፣ ከቤቴ ውጭልኝ ስትላት፣ እሺ እወጣለሁ፣ ነገር ግን ብሩን እሰጥሻለሁ ብላ ስትላት ሁልጊዜ እንደዚህ ነው የምትዩ፣ ሁልጊዜ ብር ሰጥሻለሁ ነው የምትዩ አንቺ ግን እስካሁን አላደረግሽውም፤ ስትላት አይ አሁን እንኳን እውነት ነው ባሌ እሺ ብሎኛል። እናም መጥቶ እሱ ያናግርሻል፣ እሱ ያዋራሻል ስትላት እሺ የሚፈጠረውን እናያለን። አሁን ከቤት ውጭልኝ ብላ ስታባረራት ናርዶስ ሕፃኗን ቅፍ አድርጋ ሳመቻት፣ ና ቸው የሚጣይሽ ስትላት እሺ ብላ ቸው ከማለቷ በፊት ስሚ፣ እኔ ነኝ ጥፋተኛዋ እኔን ይዣት የወጣሁት እሷ ምንም የምታውቀው ነገር የለም። ደግሞ ለምን ከእሷ ጋር ሄድሽ ብለሽ እንዳጮሄባት ብላት ትታት ትወጣለች ማለት ነው። ከዛ እሷ ከወጣች በኋላ እናትዬ ህፃኗ ላይ ለጮህባት ስትል ህፃኗ ደግሞ እንደማየ እሷ ናት እኮ ጥፋተኛ እኔ ላይ አትጮሄብኝ ስትላት እንደዚህ ገፍተር ያደረገች እና ተታዋታለች ማለት ነው። በሌላ በኩል በሌላ በኩል ሶሴ እና ጌዲዮን ያው ጭቅጭቃቸው አላቆምም እናም ትቷስ ስለጠፋ ቆይ ግን የት ሄዶ ነው ምን ውስጥ ገብቶ ነው እያለች ስለሱ ስታስብ እሱም በሩን ከፈት አድርጎ የገባና የውልጅ ሶሴ ይህ አልማዝ ቀለበት ይዥልሽ መጥቻለሁ እናም ፈረምንበት ነው ይዥልሽ መጣሁ ሲላት ማለት አልገባኝም ደግሞ ምን ብለህ ነው የምትፈርመው አንተ እኮ እንደው አይይ፣ ብላ እየተበሳጨች እያለ ሱሲ የአሁኑ እውነቴን ነው፣ በፍጹም አልወሽሽም፣ የውልሽ ቀለበቱን ኤው ብሎ ይሰጣታል ማለት ነው። እሷ አላመነችም ነበረ። እናም ያው ትንሽ ከተጨቃጨቆ በኋላ ኩላሊቴን ሽቼ ነው የገዛሁለሽ። እኛ ጋር ጅምን መሰራ ሴት ሴትዮ ነበረች። እናም ያቺ ጅምን መሰራ ሴትዮ ሁልጊዜ ስለባሏት ነግሬ ነበር። ከዛ ባሏን ሂጄ ተጠይቀው ሁለት ኩላሊቶ ፊል ያደረገ ነው። እናም ሁለቱ ኩላሊቶቹ ፊል ስላደረጉ ያን አንዱን ኩላሊትን ልሸጥለት ስለሆነ ለዛ ነው ይህን ብር የሰጠኝ። እናም በሰጠኝ ብር ያው ቀብድ ስለሰጡኝ በሱ ቀብድ ነው እንግዲህ ይህን የአልማዝ ቀለበት የገዛሁልሽ ብሎ አሞኝቷታል ማለት ነው። እሷ ግን ነገሩም እውነት እንዳልሆነ ገብቷታል። እናም ይሄ ነገር እውነት ካልሆነ ልክ ካልሆነ ትክክል ካልሆነ ይህን እናንተ የመጨረሻችን ይሄ ላይ ነው የሚሆነው ብላ ብታ በተቀብለዋለች ማለት ነው። በሌላ በኩል ናርዶስ እና በረከት ይገናኛሉ ማለት ነው። ይገናኛሉ ስላችሁ ውጭ ወጥቶ ስለነበረ እሷ ልጅቷን ይዛ ወደ እናትዮ ከመለሰች በኋላ እቤት መጣ፣ እየጠበቀችው ነበር። እሱም ጮሆባት ስለነበረ ከዛ በር ላይ ጠብቃ እቅፍ አድርጋ ከሳመችው በኋላ በረከት፣ ምንድን ነው የምናደርገው? ብሩን ትሰጠኛለህ አይደለም? ስለ ብሩ ትሰጠኛለህ አትሰጠኝም? ምንድን ነው የምታደርገው እያለች ከስር ከስር ስጨቀጭቀው አዳን የእግሬ እንኳን ከቤት ይግባ፣ ምን ሆነች ነው ለምንድን ነው እንደዚህ የምትሆነው? እባክሽን ከቤት እንኳን ልግባ እያለ እሷ የምታወራው ስለ ብሩ ነው። እናም ተከታታይ ጥያቄዎችን ስጠይቀው እሺ በቃ ይላታል ዝም ብሎ እ እሺ አልከኝ በቃ ብሩን ልስጠኝ ነው፣ ነገ ልጅቷ ትመጣለች ቤት እያለች ስጭበት። እሺ ብሎ ዝም ብሎ ወደ ቤት ይገባል ማለት ነው። እናም ያው የልጅ ፍቅር እንዳላት እና ልጅቷን በጣም እንደወደደቻት ገብቶታል በረከት። እናም ያ ነገር ስለገባው እሱም እንቅልፍ አሳጥቶታል ናርዶስ ስለዛች ልጅ። እኔ እንጃ ብስማም፣ እናንተ ሰው እንደዚህ በዚህ ደረጃ ልጅ አይቶ ይወዳል ብዬ አይቼም ሰምቼም አላውቅም። በጣም ነው ልጅቷን የምትወዳት። በጣም ነው ለሷ ያላት ጉጉት፣ ለራሷ ለማድረግ እና አምጥቷ እራሷ ጋር ለማሳደግ ልስ የማታደርገው ጥረት የላትም። እናም እንግዲህ ያችን ልጅ ለራሷ ለማድረግ ደፋ ቀና እያለች ነው ናርዶስ። ከባሏ ጋም ቢሆን የማታደርገው ነገር የላትም። ከዛ በሌላ በኩል ሶሴና አሁንም ማነገው እየተጨቃጨቁ ነው፣ ስለዛው ስለ ቀለበቱ ጉዳይ ናርድና ሶሴ አንድ ላይ ቁጭ ብለው ስለ ቀለበቱ እንደሸወዳት ና እንዳታለላ ስት ነግራት ናርድ ደግሞ ስለሚወድሽ እኮ ነው፣ ባይወዱሽ ኑሮ እንደዚህ አያደርግሽም ነበር እያለቻት እያለ በሌላ በኩል አሁንም በረከትና ናርዶስ የሆነ ቦታ ሄደው እንደ ቡና ነገር እየጠጡ እያለ አሁንም የሚያወራው ስለ በሩ ነው እና እኔ አንተ ማሰጠኝ ከሆነ ብሩን በቃ ጌድዎንን እጠይቀዋለሁ። እኔ እኮ ጌድዎንም መጠየቅ አስጠልቶኝ ነው እንጂ እሱን ብጠይቀው ይሰጠኛል። ወይም በቃ እናቴቶን ላኪልኝ እላታለሁ እሷ ላኪልኝ ብላ ትልክልኛለች ብላ ሰትለው ጌድዎን ደግሞ ማለቴ በረከት ደግሞ በፍጹም እንደዛ ማድረግ ያለብሽም። እነሱን ታያቸው እነሱ የሚያደርጉትን ያክል ያደርገዋል። ተቋቋሙ ብለው ብር ስለዚህ እኛ ደግሞ አስብሿ ሁሉ ብር አይናችን እያየ እዛ ላይ ልንጥለው ነው። እኔ ለአንቺ ብዬ እንጂ ለሌላ አይደለም። አንቺ ብቻ ፍላጎት ሲወጣም እዛ ላይ ስለሆነ ለአንቺ ብዬ እንጂ ነገሩን አሙኝበት አይደለም። እናም በቃ ታዩ እነሱን አጠይቂያቸው እሺ በቃ ይላታል ማለት ነው። ከዛ እሺ ስለላተኝ አንገቱ ላይ ጥምጥም መብላ ተሰማዋለች። በጣም ነው የማመሰግነው የኔ ፍቅር የኔ ማር ያለች ተባብለዋለች። እሱ ደግሞ በጣም ነው የሚገርመው፣ እኔ በዚህ ደረጃ የልጅ ጉጉት ያለሽ አይመስለኝም ነበር። በዚህ ደረጃ የልጅ ጉጉት እንዳለሽ እስከ ዛሬ ድረስም ዝም አልልም ነበር እያላትኝ፣ በጣም ደስተኛ ሆነው ይለያያሉ ማለት ነው። በሌላ በኩል አሁንም በረከ ማሶሴና በረማኖስም አናገው ይጨቃጨቃሉ። እናንተ ስሙ አይያዘኝም ብዙ ጊዜ ማለት ነው። እናም ከእሱ ጋር ተጨቃጭቀው ቀለበቱ የታለ ብሎ ሲጠይቃት ለበረከት፣ በረከት እችዋለሁ። እሱ እንዳስመረምርልኝ ብለው ስለነበረ ምግቡን እንኳን በልቶ ሳይጨርስ እየሮጠ ወደ በረከት ወዳለበት ቦታ ይሄዳል ማለት ነው። በረከት ካለበት ቦታ ሄዶ ትንሽ ከቀላለደ በኋላ ወርቁ ማለት የአልማዙን ቀለበት አስመርምሪያ እየሰጠችን፣ እባክህን አታስመርምረው እኔ ዋሽቻታለሁ፣ እውነቴን አይደለም እናም ይህን ነገር ካወቀችብኝ ትጮህብኛለች፣ ወይም ለአንድና ለመጨረሻ ጊዜ ነው የምትለያይኝ። ስለዚህ እንዳትነግራ ተባክህን ብሎ ሲለው፣ በረከት ደግሞ የሚያውቀው ነገር ስላልነበረ ምን እያልክ ነው አንተ? ስለምንድን ነው የምታወራው? እኔ አልገባኝም ሲለው፣ እንድቆይ አልነገረችም? እንዴት ማለት? ወርቅ ቀለበቱን አልሰጠችም? እንዴት ሲለው ለመንቀለበት ነው የምታወራው፣ እኔ አልገባኝም። ስለ እስአይ ተመስገን አልሰጠችም ማለት ነው፣ እየዋሸችኝ ነው በቃ ሽቶ እንደዚህ እንደዚህ እንደዚህ ነበረ ያው እንደ ዋሸቻት አለው። እናም ስለ ዋሸኋት ይህን ነገር ካወቀችብኝ ለአንዴና ለመጨረሻ ጊዜ ይቅርታ እንደማታደርግልኝ ነው ምናም ብሎ ለበረከት ሲነግረው በረከት ደግሞ ሂድና ይልቀ- እውነታውን መናገር አለበት፣ እውነታው ካልተናገርክ ነው የዋስ የምትጣላ ይለዋል። በሌላ በኩል አሁንም በረከት የሚጣን እናት ደውሎ ያገኛታል ማለት ነው። የሚጣን እናት ደውሎ ካገኘት በኋላ ምግብ ይጋብዛታል እና የምግብ አበላሏ ጉዳይ በጣም ነው የሚያሳዝነው። እናም ከስር ከስር ከስር ከስር ቶሎ ቶሎ በልታ ከጨረሰች በኋላ ልጨምርልሽ እንደ ስላት ወይ ጉድ እንደ በቃ ባልና ሚስት ከንዱ ይቀዳል የሚባለው እውነት ነው ለካ ትለዋለች። እናም በረከት ቀጠል ያደረገና እኔ የምልሽ አንድ ጥያቄ ላይ ጠይቅሽ፣ አንቺ ግን ልጅሽን የእውነት ማሳደግ አትችይም ልጅሽን እራስሽ ማሳደግ አትችልም ወይስ ማሳደግ አልቻልሽም? ለምንድን ነው ለሰው መስጫት? ሲላትኝ፣ ወይ ጉድ! ልጅን ማሳደግ ብቻ ኑሮ እስከ ዛሬ ድረስ እንደዚህ አላደርግም ነበረ። እናም ደግሞ እስከ ዛሬም ልጄን ያሳደግኩት ያው ሰውነቴን እየሸጡ ከዛም ከዚህም እያልኩ ነው። እናም ልጄ እኔ እና አባቷ ያለፍነውን ህይወት እንድታልፍ አልፈልግም፣ ለዛ ነው ብላ ስትለው፣ ማለት እኔ አልገባኝም። የሚጣባት ታስሯል እየተባለ አይደል እንዴ ሲላት፣ የሚጣባት ታስሯል ስትለው፣ በምንድን የታሰረው ሲላት፣ የታሰረው የሰው ቤት ሰብሮ ሲገባ እጅ ከፍ እንጂ ተይዞ ነው። እናም ምን በፖሊስና ህብረተሰብ ሁሉ ቀርቦ ነበር እንዴ? ልጅን እኮ ልጅ እኮ የታዋቂ ልጅ ናት። እናም የምታሳድጉት የታዋቂ ልጅ ነው ስለዚህ ልጄ የታዋቂ ልጅ ናት ስትለው፣ በረከት ደግሞ በጣም በሚገርም ሁኔታ ናርድ ካየቻ ጀምሮ በጣም ወዳታለች። የእውነት ነው የምልሽ ናርድ በጣም ወዳታለች ሲላትኝ፣ አዎ ልጄ የምትወደድ ናት። እኔም በጣም ነበር የምወደው የምወዳት። ያያት ሁሉ ይወዳታል። ግን በቃ ማሳደግ አልቻልኩኝም፣ ገንዘብ የለኝም። እናም በእኔና በአባቷ ህይወት ወይም እኛ ባለፍ ነው ህይወት እንድታልፍ አልፈልግም። ለዛ ነው ላሳደግ የምሰጣት ስትለው እና እናንቺ ለምን ሌላ ስራ አሰሩኝ ይላታል። ምክንያቱም እሷ ያው ሴተኛ አዳሪ ነው የምሰራው ስላለችው ሌላ ስራ ማ እንዳትሰራ ያው ገንዘብ ስለሌላት እናም ሌላ ስራ ሰርተሽ ለምን አትቀየሪ ሲላትኝ፣ በምትሰጡኝ ገንዘብ እንዴት ሌላ ስራ ሰርቼ እንደምቀየር የዛ ጊዜ ያሳያችኋለሁ። ከዛ ውጭ ግን አሁን ብዙ አታውራ ብዙ አጠይቀኝ ስትለው፣ እሽሽ ችግር የለውም በቃ ችግር የለውም ቁጭ በይ ይላታል። ምክንያቱም ተበሳጭታ ልትነሳ ነበረ። ከዛ እሺ፣ ቁጭ በይ እሺ፣ ቁጭ በይ ብሎ አሁንም ሌላ ጥያቄ ጠይቃታል። እኔ የምልሽ ግን አሁን ምንድን ነው የምናደርገው ማለት ህጋዊ እንደሆነ እፈልጋለሁ ሲላትኝ፣ ኦ ኦ ብላ በቃ ገንዘቡ መስጠት ካልፈልጋችሁ ለምን ትታችሁኛል? ሂዱ፣ ትታችሁኝ ሂዱ፣ በቃ ለሌላ አሳዳጊ ሰጣታለሁ ስትለው፣ ኖኖ እንደዛ ማለት አይደለም፣ እሺ ቁጭ በይ ይላትና ይስማማሉ ማለት ነው። ከተስማሙ በኋላ ይለያያሉ። ያው እንግዲህ ናርድም ከቤት ሆና በጣም በጉጉት ነበረ ስትጠብቀው የነበረው። ከሷ ተመልሶ ናርድን ሲያገኛት ናርድ ደግሞ ያው እሽ ስላላት ስላወቀች እና ሂዶ እንዳናገረ ስላወቀች በጣም በደስታ በረከተን ትቀበለዋለች። ከዛም ያው እሽ እንዳላት ወይም ደግሞ እሷን ሂዶ እንዳናገራት በቃ በቅርብ ጊዜ ሁሉ ነገር እንደሚሳካ ይነግራታል። ናርድ ደግሞ በጣም ነበር ያበለችው። በቃ ሊሆንም ሊሳካ ነው ታድይ ልጅቷ በቃ ሊመታል ታድግ ነው ምናምን እያለች እኔ ግን ነገ ነገሩን ፈርቻለሁ እኔ እንጃ አላውቅም፣ ብቻ ደስ አላለኝም። ላንቺ ስል ነው እንጂ እኔ ነገሩን አላመንኩበትም ሲላትኝ፣ እንዴ ምን ችግር አለ? በቃ እሷ እምቢ ካለች እኮ ደግሞ በኋላ ነገሩን በህግ እናድርገዋለን። ስለዚህ አታስብ፣ እኔ ነኝ ተጠያቂ በኋላ መሆነው ስትለው፣ እሺ በቃ ብሎ ወደ ቤት ሲገቡ ሶሲ በጣም ተበሳጭታ በር ላይ ቁማ ያገኟታል እና ሁለታቸው ምንምሽ ነው ሶሲ ሲሏት፣ ይሄ አናገውኗ ሰራልኝ፣ ተጫወተብኝ፣ የአልማዝ ቀለበት ነው ብሎ ሸወደኝ። እኔ የሆነ የማውቀው ሰው ነበረ ወርቅ ሰጥቶ ወርቅ አሲዞ ብር የሚሰጥ እና ም እሱ ጋ ሄጄ ሳስመረምረው ፎርጅ ነው። ላስተላቸው ከዛ እሱ በሌላ በኩል ደግሞ አነጋው ሶሲ ሶሲ እያለ ሲመጣ በጫም ማትመታውና ወደ ማለት ይህ ልታስታውቅ ወደ ውስጥ ትገባለች አፏን አፍና። እናም አሁን መጨረሻ ላይ ግን ሶሲ አርግዛለች ማለት ነው ወንዶቼ። ሳትወደውም ቢሆን ትወደዋለች፣ ግን ሳይስማሙ አርግዛለች ትላለች። እናም ድራማው እዚህ ላይ እያበቃ ላመሰግናለሁ።